ኔጋ እኔ ለእሷ ነገርኳችሁ፣ ማተቤን ከተናገርኩን ያውጥቼ ማተቤን እጠብቃለሁ። ለአምስት ሳንቲና ለባለጌ መልስ አልሰጥም ካልኩ ለልጅቷ መልስ አልሰጣትም። ስሟንም አላቀውም ማወቅም አልፈልግም። ግን ምንድን ያልኳችሁ ከትናንት በፊት ስለ እኔ ያወራችሁ ቪዲዮ ካለ ላኩልኝ ብያቸው ቪዲዮ ደርሶኛል። ስለዚህ ልጅቷ እኔ እንደምትሰድበኝ ካወቁ አውቀውን ያስገቡ ዘግቻለሁ ማለት ነው። እኔ ፍቅር እንጂ እንትን አይመቸኝም። እኔ ሰው ሳከብር ከብራ አከብራለሁ። ሰው ሰ ወዶ ወዳለሁ። አንድ ተንኮል ሲሰራብኝ ካገኘሁ ግን ዳሴት እኔ ሮማን ነኝ። ሞት ይጥራችሁ፣ ሞት እስከሚጠራችሁ ድረስ ልቅም ቃሚ ሂዱ። ከዚህ የሚነገራቸው አማርኛ ነው። አለም ታዳምጡት። የቤታ ተከታይ የነገርኩሽን አይደለሽ? እዚ አጻፊ ልቅም ቃሚ ውርደታሞች ሂዱና እዛ የወላችሁ ዘርጥጬ ዘርጥጬ እንዳልጠላችሁ እከ እከካ ተነገራችሁ አ አማርኛ ነው። አ የነገራችሁ ቤታ፣ ተጠራሻለ ብለሽ ከዚህ በኋላ ከጻፍሽ ረግጥሻለሁ። እያንዳንድሽን ክብርሽን ይዘሽ ተቀመጪ እየነገርኳችሁ ነው። አደ አማርኛ ውጪ ምድረ መሃይም ደንቆሮ፣ እየነገርኳችሁ አማርኛ አትሰሙም እንዴ ደናቁርት? ምን አባታችሁ ነው የምትጨማለቁት? እኔ ሌላ ሰው እንዳልመስላችሁ፣ እኔ የሰው አፈርቻ አላቅም። ክብራችሁን እዛችሁ ካልተቀመጣችሁ ጠርጌ ጠርጌ ነው የምለቅሽ። አማርኛ ነው አይደል? ምሰሙት ደነዞች፣ አይደላችሁ ማለት ነገርኳችሁ አይደል? ዳን ደነዝ፣ ምን አባታችሁ ነው የምትጨማለቁት ኮተታም አንዳንድ ጊዜ ጭንቅላታችሁን ተጠቀሙ። ጨምላቃ ምን አባታቸው እዚህ ይልከሰከሱብኛል። እኔ ሮማን ተሰማ አይደለሁም። የቤታ እንትኖች ኦ ይሳደባሉ ምናምን። እኔ ሮማን ማንንም አልፈራም በምድር ላይ ከእግዚአብሔር ውጪ፣ እግዚአብሔርን ብቻ ነው እኔ ሰው ይሰድበኛል ሰው ኮመንት ያደርጋል ብዬ ፈርቼ አላውቅም። እንደዚህ እንዲህ ለሚገለኝ ሰው ቢመጣ እንኳን እንደዚህ ብዬ ሴጣን የሆንኩ ሴት ነኝ። የቤታ ተከታይ ኮመንት ምናምን፣ እኔ የምፈራው እግዚአብሔር አምላክም ብቻ ነው፣ በምድር ላይ ማለት ነው። ስትከበሩ ተከበሩ፣ አክብሬ መለስኩላችሁ። ከዛ አርፋችሁ ተቀመጡ። እኔ ሌላ ሴት አደለው ምፈራ። እኔ ፍቅር ብቻ ነው የሚገዛኝ፣ ማንንም ምፈራ እንዳይመስላችሁ። ይብይታይ ኤኒዌ፣ በዚህ አጋጣሚ ለንደን ላይ ያላችሁ እንደምታውቁት ቤተክርስቲያን መድኃኒዓለም ቤተክርስቲያን እዚህ ሀገር ለመግዛት እየተሯራጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ቤተክርስቲያን የታነጸ የለም በመድኃኒዓለም ስም። ስለዚህ ቤተክርስቲያን ለማነጽ አባታችን ከመሞታቸው በፊት ነፍሳቸውን ይማርና የክርስትና ልጆቻቸውን አደራ ቤተክርስቲያን እንዲሰሩ አደራ ጠይቀዋል፣ በመድኃኒዓለም ስምና። ያንን እህቴም ኮሚኒቲ ውስጥ አለችበት። ባለፈው እንደነገርኳችሁ እኔም ቤቴ ውስጥ ላሉ ሰዎች ጠይቄ ይዤ እመጣለሁ ብዬ አንድ ሽብር ቃል ገብቻለሁ። እሱን አደራዬንና አሁንም ትኬት በለንደን ላይ ትኬት በየቦታው ትኬት አለ። ሰላሳ ፓውንድ ነው። ከበረከቱ ተሳተፉ። ትኬት አለ። ቤተክርስቲያኑ ያዘጋጀው እያንዳንዱ ደግሞ ኦርቶዶክስ የሆናችሁ ምግብ ቤት የከፈታችሁ የምትችሉትን ያህል ምግብና ወሬ ቨሪቲስ አርጎ ያላችሁን በማድረግ ይሄ ቤተክርስቲያን በሁለት እግሩ እስኪቆም ድረስ ቤተክርስቲያኗን ለንደን ላይ ያላችሁ ወጣቶች፣ እናቶች፣ ወሬ ቨሪቲስ ሁላችሁም የበኩላችሁን አርጋችሁ ይህም ቤተክርስቲያን እንድናቆመው እየጠየቁ ነው። የስድስት ወር ጊዜ ነው ያለው። ያ ገንዘብ ካልተሟላ፣ ሞርጌጁ መክፈል ካልቻሉ ቤተክርስቲያኑን ሊገኝ አይቻልም ተብሏል። እዚህ ቤት ውስጥ ያላችሁ እኔን የምትወዱኝ ሙስሊም ምናምን ምናምን የለም ሁላችሁም እኔን የምትወዱኝ የምታከብሩኝ ኃላፊነቴን እንድወጣ ከጎኔ እንድትቆሙ እፈልጋለሁ። የገባሁትን ቃል ኪዳን አንድ ሺህ ብርና እንደገና በእለቱ ደግሞ ለንደን ላይ ያላችሁ ቦታውን እፖስተዋለሁ። ቦታው ላይ ተገኝታችሁ በወቅቱ የሚደረገውን ጨረታ የተለያየ ነገር ይህ ቤተክርስቲያን እንዲቆም ሁላችሁን የበኩላችሁን አስተዋጽኦ እንድታረጉ ሁላችሁም ተጠይቃችኋል። ሁላችሁም የሕንፃ መግዣ እርዳታ ጎፈንድሚም አለው ወይ በቀጥታ አካውንት ሁሉ ነገር አስቀምጠዋል። አካውንቱም አለ። በወቅቱ የአብስራ ይምጣና ኤንዌ በዚህ አጋጣሚ የአብስራ አሁን ላይ የሚገኘው ዱባይ ነው። ዱባይ መጥቶ ገና ከመግባቱ ሳምንትም ሳይቆይ ሁለቱንም ሞባይል ከለንደን የባሰ ይሄ ወራዳ ዱባይ የሚባል ወሮበላ የበዛበት ሁለቱንም ሞባይል ወስደውበት ትልቁንም አካውንት መክፈት አልቻለም። ያለው የሆነ በሆነ ጊዜ ያኛው ሲዘጋ የከፈተው ትንሽዬ እንትኑ በኢትዮጵያ አካውንት ቁጥሩ ስለሆነ ያኛውን የከፈተው ትልቁን ቲክቶኩን መክፈት አልቻለም። ትንሹን ቲክቶኩን ከፍተው የኔን ቁጥርም ከሰው ነው ያገኘው። የማናችሁም ቁጥር የለውም። የብስራ የጻፈላችሁ በትንሽ አካውንት ካለ እራሱ ነው። እና ቁጥራችሁን እየፈለገ ያለ ልጆች አለ፣ ቁልፋችሁን ቁጥራችሁን ላኩለት። ያብ ስራ አሁን ላይ ዱባይ ላይ ስራም አልጀመረም፣ ስራውንም መጀመር አልቻለም፣ ኢትዮጵያ ስለቆየ ስራውንም መቀጠል አልቻለም። እና ያብ ስራ ሊትሪሊ በአሁን ሰዓት ችግር ላይ ይገኛል። በኔ እንትን ተናገር ያላለኝም ባይለኝም አይዶንኬር መናገር ኃላፊነት አለብኝ ብዬ አምናለሁ። እኔ ነገ አንድ ነገር ብሆን የኔን ወጥቶ ቢናገር ለምን ተናገር ክልለው አልችልም ላይ ደስ ላይለው ይችላል፣ ግን የአብስራን የምታውቁት እዚህ ቤት ሲሰራ ሲለፋ መከራውን ሲያይ ለተቸገረ ሲረዳ ከጎናችን ቆሞ ያለ ልጅ ነው እና የአብስራን የምትችሉ ሰዎች ሰፖርት በተለይ ዱባይ ላይ ሰፖርት እንድታረጉ ትፈልጋለሁ። ስራም አልጀመረም የሚሰራበት የነበረበት ቦታ ስለቆየ አልቻለም እና የአብስራን ህልፕ እንድታረጉ ትፈልጋለሁ። ቲክቶኩ ሰርቶለት ከመጣ ይስፋዬን ካልመጣ ግን በውስጥ የሚያናግራችሁ ሰው ካለ አናግሩት ግን እኮ የማቀው አማራ ማህበረሰብ የምትባሉ አማራን የማቀው የሰው ክብር የሚያውቅ የሰው ልክ የሚያውቅ የተነገረውን የሚሰማ አማርኛ አንደርስታንድ የሚያደርግ ነው። አማርኛ ነግሬያችሁ የማይገባችሁ እዚህ ቲክቶክ ላይ አማራን አይደለም የአማራ ቁናጭ ስለንቦና አይደላችሁ። ምድረ ሰገጤ አራዳ ሲፈጠር ያልተፈጠራችሁ ባላገር፣ ሲነገርም የማትሰማ ኮተታም እየመጣ ስለጻፍ ምመልስልህ ከመሰላችሁ ምድረ ሰገጤ የሰገጤ ስብስብ እንደ ሰገጤ ማየት ያስጠላኝ ነገር የለም። በእናንተ ቤት አራዳ የመሰላችሁ ከሆነ አራዳ አይደላችሁም፣ ሰገጤ እኛ እኛ ስትል የምትል ምድረ ሰገጤ ከእናንተ ጋር ላውራ አልችልም። ሰገጣ ሰገጡላ ማለት ነው። ሄደና እዛ የሚፈራ ቦታ ሄደ እዛ አውራ። እኔ ሮማን ተሰማ እንኳን ለሙቅ ለገንፏል አልደነግጥ ከሰገጤዎች ጋር እኔ ሳውራም አልገኝ ሰገጤ ልክስክስ ማለት ነው ሲነገራችሁ ካልገባችሁ ልክልካችሁን ስለምነግራችሁ ክብራችሁን ይዛችሁ ተቀመጡ እንዴ ሰገጤ እኮ አንዴ ጻፈ ማቆሚያ የለውም ተው ቢባልም የሚሰማ ስላልሆነ እናንተ አይኖ ተው የተባላችሁትን ነገር ደጋግማችሁ የምትጽፍ ሰገጤ ካልሆነ አራዳ ገና አንድ ቃል ሲነገረ ይገባል። ሰገጤ ግን ተያሉትን ወጥ ወይዞ ስለሆነ የሚቀመጠው ስትጽፈዋል ስግጥ ብለዋል። ምን አገባኝ እኔ ከሰገጤ ጋር ስመላለስ አሉልም። እኔ ሳላወራ የሚገባቸው የአራዳ ልጆች አሉ። ከሰገጤ ጋር ስመላለስ አሉልም። እየነገርኩ ነው ከገባክ እናንተ ኮመንት ስላረጋችሁ ነው የሮማን አቴንሽን የምሰጣችሁ መስላ እንዳታስቡ እንዳታስቡ እኔም በኮመንት ልታሸማቅቁኝ አትችሉም። ስትጽፊ ብቱይ እጅሽ ያብጣል እንጂ አላይሽም። አላይሽም ሳላይሽ አላይሽም። ባይሽም አላይሽም። ይሄም ማወቅ አለብሽ። ስትር መጠመጪ ጻፊ። ስትጽፊ ብቱይ አላነበብኩም ካልኩ አላነበብኩ ነው። ገባሽ አይደለም? ቀርቶ ሲነኳት ስሟን የጠራ ወጥቼ እኮ ከጎና የቆምኩት ፕሮፋይሏን አርጌ። እኔ ሮማን ሞተች ብትባል አንዳችሁም ፕሮፋይሌን አታረጉም። በቁም እያለች ነኳት ብዬ አትንኳት ብዬ ቆምኩላት። ሰው አስገብታ አሰድባኛለች። አልፈልግም፣ አልጫወትም ነው ያልኩት። አልሰደብኳትም እኮ አልፈልግም። ክብሬን ነው የምፈልገው ነው ያልኩት። ያቋታል። የሰደበችን ልጅ እኔ አላቃትም፣ እነሱ ያቋታል። ቢኮዝ ገና ስትከፍተው የኔን ፎቶ አርጋ ቪዲዮ አይቻለሁ ቤታዩ ስልክ ላይ ስለዚህ ፐርፐዝ ሊያሰድበው ይሄ ለእናንተ ስላገዛችኋት ስለምትወዳት መታችሁ። እኔ ጋር ብትርመጠመጡ ማዳምጣችሁ እንዳይመስላችሁ። ክብራችሁን ይዛችሁ ቁጭ በሉ። ከእኔ ጋር እንከባበር። ሳከብር አከብርሃለሁ። የማንም ወጠጤ መደዴ ሰካራም ስለ እኔ ስትሳደብ የምትን ልጅ አስገብተው እኔን አሰድበውኛል። አዲስ መታታቅምኔ ቤት ሀው መጣች ሀው ገባች። ተነጋግረው በውስጥ ያደረጉት ነገር ነው። አዲስ እኔ ቤት ገብታ አታውቅም። ሎንግ ታይም እንዴት እንደገባች ማን እንደጎትታት ራሱ አላውቅም። እኔ በየዋህነት አድሚን እኮ እኔ እሷ ቤት የለኝም። አድሚን ሰጥቻት ሰው እንዳይነካት ባስከበርኳት ሰው አስገብታ አሳደበችኝ። ይሄ እንደዚህ አይሰራም። እኔ ለማንም ሰው ተንኮል አስቤ አላውቅም። ማንም ሰው እንዲነካኝ አልፈልግም። ሰውም ነክቻ አላውቅም። እናንተ ኮመንታት ተከታዮቿ መተህ ስለሰደብከኝ ተሳደቡ ስትሳደቡ አሉ ስታከብሩ ነው የማከብራችሁ። አጥረገርጋችኋለሁ፣ አጥንታችሁ ስር የሚገባ ስድብ ነው ሰድቤ የማስቀምጣችሁ። ስታከብሩኝ ያከብራችኋለሁ። ቤታዮን ተናግረሻል ብለ ኮመንት ብትጽፍ መብረሃ ምስክሬ ነው። የማይደገም ስድብ ነው የምሰድባችሁ። ክብራችሁን ይዛችሁ ቁጭ በሉ። ክብርን ይዘ ቁጭ በል። ሳከብር አከብራለሁ፣ አጥረገርጋለሁ። የእናንተ ኮመንድ ኔ ሊያሸማቅቀኝ አርህን ነማስገባህ እንዲያርጌ ማንም ሄድና እዛ ሌላ አስፈራራ። የቤታዮ ኮመንታተር ምናምን ኤክስኪዝሚ፣ ለኮመንታተር እኔ እንትን ብዬሽ አላውቅም። እቤቴ ውስጥ ፐርፐዝ ሊያስገብተው ከአንዴም ሁለቴ ተወው አትግባ እያልኳቸው ሁለቴ አስገብተው አሰድበውኛል። የሰደበችኝ ጋር ጸብ የለኝም። ሁለቱ አውቀው ነው አስገብተው ያሰደቡኝ። ድራማችሁን ሂዱና የምትጫወቱበት ድራማ ሰሩ። እኔ ተንኮል አላውቅም። የአዲስ አባ ልጅ ነኝ። ስወዱላችሁንም ወዳችኋለሁ። በተንኮል ካገኘሁሽ ደግሞ እንደኔ በጥርሱ ሰው የሚይዝ የለም። እኔ ጋር አትድረሽን ያልኩሽ። ስርዓት ያዙ እንዴ! ስንከባበርማ እንከባበር። ቁማ ደግሞ ምን ልታብራራ የሚመጣው በማታውቀው ነገር ሮሚዬ። ምን ነው ምን ነው? በጣም እኮ ለመንኩሽ። ለምን ችግር አለው ይስ ይህኔ እናት እንደት ነሽ? ሄሎ፣ አይሰማሽም? አሁን ይሰማኛል። ሄድፎን አድርጌበት ነበር። እንዴ ደህና ነሽ? ምንም ሳይብር መስክ ማናስ ኑ አይደለም። ትናንትና ይወል እዚህ ቤት ጆከር ገባ፣ ከጆከር ጋር እየተሳሳቀን የሆነች ልጅ ገባ፣ ተጣሉ። እረፊ ብዬ ተው እረፉ አልኳቸው። በምን እንደሚጣሉ ምን አላውቅም ከዛ ቤታ ትግባ ብለው አስገቧ። ልጅቷ ከቤቷ ጋር ነገር ትፈላለጋለች። ተዋልኳቸው አስማማው፣ ልጆቷን አስወጣው። አዲስ የምትባል ልጅ ወዳታለች፣ አሜሪካን ሀገር የምትኖር እሷ። ሳዲሊ ኬት እንደመጣች አላቅም፣ ገት ላይ ገባች። በምን እንደሚነካኩ የሚጣሉት እኔ ቲክቶክ ላይ ያሉ ምን እንደሚሰሩ አላቅም። አስገቧቸው። እንትናም ዱባይ ላይ የት ነው ባህሬን ነው ምናምን የተደባደበችው ከዚህ ድጋ እሷን መጣች፣ እኔ ቤት መታ። ምን አጀንዳ ፈልገው እንደመጡ የማውቀው ነገር የለም። ተሰበሰቡ፣ መጡ። ከዛ በኋላ የሆነች ሃና ነው ምናምን ጤንዚዛ ባሪያ አይቻት አላውቅም። ኩማ ትግባት ባሉ አላውቅም፣ አስገቧት። ጓደኛቸው ትመስለኛለች፣ ገባች። እማማ ሮማ ዝም ይበሉ፣ እኔ እኮ አላውቃትም። ኩማ እኔ እኮ በማፍር ሴት አይደለችም ገባ እማፍር እኔ እማማ አይደለም ሀያቴ ብትለኝ እማፍር የለም። ሳያት እድሜዋ ከኔ ጋርም አይተናነስም። የሰው ልጅ ባትወደኝ እንኳን ጓደኞቹ አስገቢ ብለው አስገቧት አለ። ከኔ ጋር ምንድነው ችግር ያለት? ፐርፐዚ እነሱ ላያሰድቡኝ እንዳስገቡ ያወቅኩት ኩማ ከወጣው በኋላ፣ ልጅቷ ስለኔ ቪዲዮ እንደምትሰራ ደረሰኝ። አላቃትም ልጅቷ። ስለዚህ ቤት ታየ ስለ ልጅቷ አታቂም ብላ ቪዲዮዋን ስትከፍት ልጅቷ ፎቶ ላይ የኔ ፎቶ አለ። ዛትንስ ልጅቷ ስለእኔ እንደምታወራ ጠንቅቃ ቤት ታየ ታውቃለች። ከአንድም ሁለቴ አስገብተው ያሰደቡኝ እሷና አዲስ ናቸው። ስለዚህ ከእነሱ ጋር ነው እንጂ እኔ ጋር እኔ፣ እኮ ልሰዳደብ አይደለም ግን አልፈልግም። ጌም መጫወትም ማውራትም አልፈልግም። መከበር በከንፈር ነው እንከባበር ነው ያልኳቸው። አንድ ነገር በጣም ነው ስለ አንቺ መጥፎ ነው እንደዛ እያልኩ አይደለም። በጣም ነው የምትወድሽ አንቺ ሰው እንድናገርሽ አትፈልግም። ጌታ ነው እንዴ? ካልፈለገች እንዴት ይችን ባለ ጌታ አስገባብኛለች? እንደምትሰድበኝ የምታቅሰው ለምንድን ነው ያስገቧት? ወይ መርሳላቸው ትቀልዳለች። ሀናቡ እራሱ ብዙ ጊዜ ምን እንደሆነ ታውቃለች። ሶሻል ሚዲያ ላይ ትቀልዳለች። አይ ቲንክ በቀልድ ነው። አላቃትም አላቃትም ትምጣ የትምጣ አላቃትም ማለት ለምን ነው ገብታ የምትሰድበኝ እኔን? ስለማልተዋባችሁ ቢ ስለማልታዋባችሁ እንጂ፣ ለዛ ነው እና ባባ ኦኬ፣ አላቃትም። ለምን አስገቧት? አስገቧት እኔ ቤት ልጅቷ ስለኔ የምትሳደብ ቪዲዮ ምሰራ ከሆነ ካወቁ አቃታለች። ድርግም አርጋ ቤት ታጆት አቃታለች ስከፍት

ከቤታ በቃ እዚ ጋ የምትወጂኝ ከሆነ አሁኑኑ ኢንቪቲሽኑ እሺ ኦን አርግ እና ቤታ ጋር ሂጂ እና ከቤታ ጋር ሰላም በሉ። ጌታ ይቅርታ ትታለች። በጣም እያለቀሰች ጌታ እንትን እያለች ነው። ደብሮኛል እያለች ነው። አሁን ዘግቼ ነው ላይቤን ዘግቼ ነው የመጡት። ገስት ላ እሽናራል እግዚአብሔርን ኩማ በጣም ነው የሚደብረው። የሚያደረጉት ነገር ይደብራል። እኔ እኮ ከሰው ጋር ስትጣላ እኔ ፕሮፋል አርጌ አትንኳት፣ የማ ልጅ እንደሆነች ቤት ታዩ አቃለሁ። ተው ብዬሽ ነው የተጣላሁት። እሷ በባለጌ ያስገብታ፣ እሷም እንደዛ እያለች ነው። እኔ አላወኩም። እንደዚህ ተናዳብኛለች፣ እንደምትሰድበኝ ታውቃለች። ቪዲዮ ደረሰኝ ትናንትና፣ ቀን ሙሉ እኔን ስትሳ ሴት መሆኗ አንኮጣዋላ ነው ተልኮልኝ ያወቅኩት። ለምን እኔ ቤት ሊያስገቧት ፈለጉ ጥያቄ እሱ ነው። ትሳደብተዋልን? እኔ አላቃትም። እሺ ሮሚ፣ ግን እኔ ቤት ለምን እንቫይት ማድረግ ፈለጉ? እሺ ዛሬ ድጋሚ ደግሞ እኛ በእኛ ተማመኛ አሰድብሽን ፍሬንዳችናት ብለው ድጋሚ አስገብተው ድጋሚም ሰድባኝ ወጣች። ይሄን እነሱን የሰደቡኝ እንጂ ልጅቷ አይደለችም፣ አላቃትም። ልጅቷ ልትሳደብ ብትል ጉዳይ አይደለም። እሺ ዛሬ ለእኔ ብልሽ ለእኔ ብሎ ስ በቃ እስኪ በጎን እያሰደቡ በጎን ስደባት ብለው የሚልኩብኝ ማለት ነው። አሁን ስደብልኝ አላልኩም ለምን ትሰድባት ያልኳት ምን አገባኝ? የሚዬ ነው የምሰድባት። ግን በሰው አስገብታ ማሰደብ። እኔ ቤታ ቤት ሰው አስገቢ ብዬ አስገብቼ ቤታን ሰድቧት ቢወጡ ደስ ይላታል። ከዛ ድጋሚ ዶንወሪ አስገቢያት አሰድብሽም ብዬ ድጋሚ ብሰድባኝ አውቃኔ ያሰደበችን ቤታ የልትክድ ነው እንዴ? ላይብ ገባና ልክ ልሻለሁ። ከዛ እሷንም አስገባታለሁ። ኦኬ፣ አስገባት እውነቱን ትናገር። ክርስቲያን ከሆነች የክርስቲያን የጎንደር ልጅ ናት ክርስቲያን ትማል እንዳምናት። ካልማለች ራሱ አላምናትም። እሺ እሺ፣ እንብትሽንሽን ክፈች። አሁን ወጣለች። የኔ ክፍት ነው። ተዘጋና ነው። ጭክፍት ክፍት አይደለም። ሞክሬ ነበር። ልክሎች ቅድም አይሰራም። አሁን የዘጋሁት በር የለም። ስ እሞክረዋለሁ። ሞዴሬተር ስጭኝ፣ ና ልክፈት። ወይ እስቲ ምን የተከፈ የተዘጋ ካለ ክፈት። ሞዴሬተር ስጭኝ ሙሉ አድርጊ ስጭኝ ነው ምን የተዘጋ አንቺ ልትልክልኝ ትቻለሽ? አንቺ ትልክልኛለሽ። እኔ ከገባሁ ክፈተው። ያው ክፈት፣ የተዘጋ ካለ ሰጥቻለሁ። ምን የተዘጋው? የተዘጋ አለ ስታየው ነው? የለም እንትን፣ አንቺ ላክልኝ። እሺ፣ እኔ ከገባሁ በኋላ ልክላለሁ። ውጣና ክፈት፣ ልክላለሁ። ለዚህ ኩል በምን እንደሚለቀ እኔ ሙድ አለው። ኩማ እግዚአብሔር እግዚአብሔር በጣም ነው ሙድሽ። ስላከብርሽን በጣም ነው አመሰግንሽ። ችግር የለም።